ኦርቶዶክሶች ስድቡ። በጣም ተባረኩ ተባረኩ። ስድባችሁ በጣም ደስ ይላል። ሌላ ጊዜ ለማየት የምትፈራኝን ሰው አሁን ትሳደባለህ። በጌታንን አንመልስም፣ አንመልስም። አሁን ስድብ ለኦርቶዶክስ ወንድምና እህቶቼ ትችያለሁ። አውርሻቸዋለሁ አውርሻቸዋለሁ። ለእናንተ ውርሱን ሰጥቻ። ጴንጤ ቤት ስድብ የለም፣ ጴንጤ ጋር ስድብ የለም። አውርሻችሁን የመጣሁት በፍጹም የፕሮቴስታንት ወንድምናት በፍጹም አያደርገው አያደርገውም። በእውነት እና በደንብ የሚሳደቡላ ዘጠና ፐርሰንት ኦርቶዶክስ እና ሙስሊም ነው አሏሽማ ምክንያቱም ጴንጤ ቪዲዮ እየሰራ የሰደበኝን ዘመን አላስታውሰው አረው ሪመምበር እንዲያም። አቤል አቡና ነው በስርዓት ቪዲዮ የሚሰራውና የሚነግረኝ እንጂ አንድም ሰው ከፕሮቴስታንት ወጥቶ ቪዲዮ እየሰራ እኔን የሚሰድብ አልነበረም። 15 ዓመት አለው፣ 15 ዓመት ወፍ የለም ከጴንጤ 15 ዓመት አለ። ያበደ ያበደ ስድብ ሙስሊምና ኦርቶዶክስ ወንድምናቶቼ ጋር አለ ጥብስ ጥብስ። ያውም እኮ ደስ የሚል የሚወዱትን ፕሮፋይል አድርገው የቅድስት ድንግል ማርያምን የኢየሱስን ክርስቶስ አድርገው ነው የሚሰድቡ። በሌላ ቢሰድቡ ደስ ይላል። ስሙ መሐመድ ሆኖ ይሰድበኛል። ስሙ መሐመድ ሆኖ ስሙ ሙባረክ ሆኖ ይለጠልጠኛል። አባል አስቸጋሪ እና ጴንጤዎችን አለመውደድ አልችልም። በእውነት አለመውደድ ጴንጤን አትችልም። አይመልሱም። እንደ ጌታ ብርክ አርጓቸዋል፣ ተባርገዋል። የፈለገ ነገር ቢሆን በራሳቸው ዓለም ያሉ ቅዱሳን ናቸው። በራሳቸው ዓለም ያሉ ቅዱሳን ጴን አስራ አምስት ዓመት ልጅ ያለው ምንም አይመልሱም። ጴንጤ አንድም አይሰድበኝ። ብርቅ ያሉ ናቸው። ብርቅ ያሉ። ስለዚህ ወደ እነሱ መሄዴ እኔ ሰላሜን ነው የሰጠው። ደስ ይላል እና ኦርቶዶክስ ወንድምናቶቼ እንደው መጽሐፍ ቅዱስ ብታነቡ ደስ ይላል። ከስድብ መንፈስ ትወጣላችሁ። ሙስሊምም እንደዛው ቁራን አንብቡ፣ ቁራን አንብቡ። ሌላስ በእውነቱ ነው የምወዳቸው። ጨዋ ኦርቶዶክሶች አሉ፣ ግን በስድብ ደረጃ ኦርቶዶክስን የሚያህል የለም። ከሙስሊም ራሱ ኦርቶዶክስ ይበልጣል። እንዴት በላይ! አብዛኛውን ሶሻል ሚዲያ ላይ የሚጣሉት በሙሉ ኦርቶዶክስ ናቸው። በሙሉ ቤታዬ ኦርቶዶክስ ናት። ሊያሽ ኦርቶዶክስ ናት። ሮማን ኦርቶዶክስ ናት። ሎዛ ኦርቶዶክስ ናት። ኩንሊያ ኦርቶዶክስ ናት። ሰላም ኦርቶዶክስ ናት። ሀና ቡ ኦርቶዶክስ ናት። ኤኒንግ ጉቺ ኦርቶዶክስ ናት። ሞጥዬ ብራደር ኦርቶዶክስ ነው። ኔም ኒባዲ አብዛኛው ኦርቶዶክስ ነው። ስለዚህ እንቁርቲ አትሳደብ። ይቅርታ እንቁርቲ ስላልኩ ይቅርታ፣ እንቁርቲ ስላሉ ነው በጣም ይቅርታ። ልዕልቴ አትሳደብም፣ ታበሽቃለች እንጂ አትሳደብም። አልፎ አልፎ ልትናገር ትችላለች እንጂ ቤተሰብ፣ ልጆች፣ ምናምን አትነካ። ያ ስለዚህ አብዛኛው አይ እንትና በጣም ተሳዳቢ አይደለም። እየወዳ እየወዳ በጣም ተሳዳቢ አይደለም፣ አደለም። ለመዋሸትማ አልወድም እኔ። እየወዳ በጣም ተሳዳቢ አይደለም። ያ ስለዚህ የኦርቶዶክስ ወንድምና እህቶቼ ከዛ ህይወት ለመውጣት የግድ ማንበብ ያስፈልጋል። እኔ ጴኔኮስታል የሆንኩት እድሜ ለአቡነ ገብርኤል፣ አቡነ ገብርኤል ወጥተው ትክክለኛ ወንጌል መሰበክ አለበት ብለው ሰበኩ። እንግዲህ አቡነ ገብርኤል በኦርቶዶክስ አንቱ የተባሉ አባት ናቸው። ያሉትም የስቅለቱ ቀን ምን ብለው ተናገሩ የዓለም ቤዛ ኢየሱስ ክርስቶስ እንጂ የሰው የዓለማዊ ቤዛ የለም ብለው አስተማሩ። ትምህርት አስታራቂው ኢየሱስ ክርስቶስ ነው። ሌላ ማን አስታረቀ? ለሱማ ከሆነ ለምን ምድር መምጣት አስፈለገ? ሌላው ደግሞ ቃል በቃል የተናገሩት የእኛ ቤት ገፊ ነው ኢየሱስ ሲባል? ኢየሱስ ሲባል ይገፋሉ። ከዞን የበለጠ መገፋት አለ? ከፈረስ የሚበልጥ ጉልበት አለ ብለው ቃል በቃል ተናገሩ። እንዳሉም አልቀሩም። እሳቸውን ሙልጭ አርጎ ያልሰደበ ሰው የለም። ሙልጭ አርገው ተሰደቡ። ምንድን ነው ብዬ ብዙ ሰዎች እንድሰድብላቸው በውስጥ ላኩልኝ፣ ብዙ ሰዎች። ከዛ አሰብኩበት፣ ጸለይኩበት። ምንድን ነው አባታችን ያሉት? በመጀመሪያ ትልቅ ሰው ናቸው። እኔ ትልቅ ሰው መናገር አልወድም፣ በጣም አልወድም። አንደኛ እናት አባት፣ ልጆች አከብራለሁ አነብር ዱ ታውቃላችሁ፣ ልጆች እናት አባት አከብራለሁ። ሁለተኛ ምንድን ነው ያሉት ብዬ አዳመጥኩኝ። ሳዳምጥ ያሉት ነገር መጽሐፍ ቅዱሳዊ ነው የሚል የለም ብለው ተናገሩ። ቢኖር አብሬ ልናገራቸው እችላለሁ። የሚል የለም መጽሐፍ ቅዱስ ላይ። ስለዚህ የቁም እስረኛ እስካሁን ድረስ አባታችን ሆነዋል። ስለዚህ የግል አዳኛ ሆኖ መቀበል የሚያስፈልገው ኢየሱስ እንደሆነ አመንኩበት። እኔን ጴንት ያደረጉኝ አቡነ ገብርኤል ናቸው። ከዛ አንደበቴ ተቀየረ። እግዚአብሔር በሚያውቀው አንደበቴ ሙሉ በሙሉ የስድብ መንፈስ ከራሴ ላይ ወጣ። እግዚአብሔር ይመስገን። እሱ ብቻ እንደሚያድን አምነህ ከመሰከርክ ነገሮች ይቀየራሉ። እና ያንን ማድረጌ አሁን ስሳደብ የነበርኩ ሰው ምናምን ምንም ያላሉኝ ሰዎች እኔ ጌታን ስቀበል መሳደብ ጀመሩ። ምንም እኮ ቀና ብሎ የማያዩኝ ሰዎች ልክ የጌታ ሲሆን ድብልቅልቁ ወጥ። ድብልቅልቁ የት ነበራችሁ ተግባባ፣ የት ነበራችሁ? ስለዚህ ክብሩን እግዚአብሔር ይውሰድ፣ ክብሩን እግዚአብሔር ይውሰድ። ስለዚህ አሁንም ለሌሎቹ የጠፉ በጎች ያልኳቸው እነዚህ እህቶችና ወንድሞች ሃይማኖት ቢቀይሩ ወደ ጌታ ቢሆኑ በጣም ነው የሚሰደቡት። አሁን እኮ እያበረቷቸው ነው። አዎ ትች ያለች ቤታየው፣ በርቺ አዎ ይላሉ። ማሜ በርቺ፣ ምንም ችግር የለውም ይመችሽ፣ ጨፍሪ ይሏታል። እንዲሁም ሊያሾ እንደፈለግሽኝ ይለዋታል። በጌታውን ኩኝ ስድባ ቆምኩ ትበላቸው፣ ይረገጣሉ ይረገጣሉ። በዚህ ሰዓት ግን ምንም አይለዋቸው። ስለዚህ አሁንም አስቡበት፣ እህቶቻችሁን ወንድሞቻችሁን ወደ ክርስትና መልሱ። ወደ ኦርቶዶክስ ጨው አርጋችሁ እንዲሰብኩ አድርጓቸው። ጴንጤ የሆነ በሙሉ ወደ ጴንጤ የተቀየረ ሰባኪ ነው የሚሆነው ለምን መጽሐፍ ቅዱስ ነው የሚያነባው፣ የድህነት ትምህርት ነው የሚያነባው፣ መዝሙር ነው የሚያዳምጠው፣ በክርስትናው እያደገ ነው የሚሄደው። በጣም ፌመስ ሆኖ ወደ ፕሮቴስታንት ሄደ ሰው በሙሉ እነ ጥበቡ ወርቅዬን ማየት ትችላለህ። ብዙዎቹን እነ ሙሉ ቀን መለሰን ማየት ትችላለህ። እነ በጋሻውን ማየት ትችላለህ። እነ እንዳልክን ማየት ትችላለህ። እነ ወሲዝ ነ ትዝታውን ማየት ትችላላችሁ እነ ኤርሚያስን ማየት ትችላላችሁ እያንዳ ሂዊ ድሬን ማየት ትችላላችሁ ዘሪቱን ማየት ትችላላችሁ ማስተዋል ማስተዋልን ማየት ትችላላችሁ ብዙ ወደ ፕሮቴስታንት ሄዱ ወንድምናቶቻችን በጣም በመጽሐፍ ቅዱስ እነ ተፈራ ነጋሽን ብዙ ማየት ትችላላችሁ በጣም በጣም በጣም በጣም እየበረቱ እየበረቱ ነው የሚሄዱት ስለዚህ ለሌሎቻችሁም የምነግረው ምንድን ነው ኦርቶዶክስ ልጆቻችሁን በደንብ በቅድስና ምከሩ፣ አስተምሩ። ያ ሸዋፈራው ሸዋፈራው አሁን ጥላውን ጉግሳ ሸዋፈራው ጎብዘዋል፣ በጣም ጎብዘዋል። ስለዚህ የኦርቶዶክስ ወደ ኦርቶዶክስ ቤት መጥቶ ትልቅ ሰባኪ የሆነ ከጴንጤ አምጣልኝ፣ አንድ ሰው አምጣል። ከጴንጤ ኦርቶዶክስ ሆነ ሰባኪ የሆነ አንድ ሰው አምጣል ዚኖ ነን አንድ ሰው የለ ዘርፌ ዘርፌን ረስቼው ዘርፌ በጣም ጎበዝ ሰባኪ ትሆናለች ኤኒባዲ ስታመጣ ቢኒያም አሁን አንድ ጥቅስ አያውቅም ያሳዝነኝ አሁን ፓስተር ቢንያም ድሮም ጥቅስ ምናምን ጠቅሶ በክርስትናው የኖረ ሰው አይደለም ግቡና ይኸው ፓስተር የነበረው ቢኒያም ግቡና ይሁት ከዋሻው ሙልጭ ያድርጋችሁ ንገረው አንድ ጥቅስ አንብቦ የሚናገር ሰው አይደለም። አሁንም በኦርቶዶክስ ምንም ጥቅስ አያውቅም። ምንም ነገር፣ ምንም ነገር እሱ ማለት ዘበነ ተላጭቶ ማለት እኔ በቃ እሱ የዮኒ ማኛን ነጠላ ያስለበስኩት እኔ ነኝ ብሎ ካለ በኋላ ነው። ይበቃ የዮኒ ማኛን ነጠላ ያስለበስኩት እኔ ነኝ። እኔ እኮ ነጠላ ለብሰን እኔ ቤት ላይ ወንጌል ስንማር ነበር የኦርቶዶክስ ስንማር ነበር አልነበረም? በዛ ሰዓት እኮ እሱ ጨርሶ የለም ጨርሶ እስር ቤት ነበር እሱ። የሚገርማቸው አንዳንድ ላይ ስናዋሽ ታይሚንጉ ራሱ መመሳሰል አለበት። እስር ቤት ነበር፣ በዛ ሰዓት እኛ ስንማር እሱ እስር ቤት ከተውት ነበረ። ብልጽግና እስር ቤት አስገብቶት ነበረ። ከዛ ዮኒ ማኛ ነጠላ ያስለበስኩት እኔ ብሎ መጣ። ወይ እግዚአብሔር አምላክ! እስቲ ይሁን። አሁን ግን ለማን ናችሁ ምለው፣ እኔ መጽሐፍ ቅዱስ እያነበ ሌሎቻችሁ አንብቡ። የደህንነት ትምህርት መማር የምትፈልጉ ቅዱሴን ፎሎ አድርጉ ኤርሚን ፎሎ አድርጋችሁ በውስጥ ጻፉላችሁ ጻፉላቸው እስቲ ስለ ኦርቶዶክስ ንገረን ብላችሁ ጠይቁት ማንን ፓስተር ቢኒያምን ጠይቁት ምን ታውቃለህ የደህንነት ትምህርት ተምረሃል ወይ ብለህ በሉት አሁን ለምሳሌ እኔ አልተጠመቁ በፕሮቴስታንት የምትጠመቀው የደህንነት ትምህርት ተምረ አሁን ይሄ ማን ነው የሚባለው? አሁን የወሰዱት ማን ነው የሚባለው? አሁን ከጴንጤ ወደ ኦርቶዶክስ የመጣው ምንም ሳይማር ቀጥታ ነው አስገብተው ቪዲዮ የሰሩት ማን ይባላል ሰውየው? ደምረው ደምረው ቀጥታ ወሰዱት። ማርያም ማርያም አስባሉት። ምንም አላስ ማርያም ማርያም አስባሉት። ምን ያገናኘዋል? የምትቀበለው ማንን ነው ኦርቶዶክስ ስትሆን ማርያም ነው የምትቀበለው ነው አይመስለኝም አትልም ኦርቶዶክስ እንደዛ ታስተምርም ብሽሽቅ ካልሆነ በስተቀር ይኸው ማርያም ወደ ቤቷ መለሰችኝ ብሎ አለ ይሄ ፖለቲካ አይደለም ይሄ ትክክለኛ መንገድ አይደለም ኦርቶዶክስ የምትለው በአብ በወልድ በመንፈስ ቅዱስ ነው አስጠምቁ የምትለው እንጂ በማርያም አስጠምቁ አትልም ስለዚህ ማርያምን ወደ ማርያም መጣው ብሎ ነው የተናገረው፣ እና ስህተት እንደሆነ እንኳን አይናገሩም። ያ ያ ጌታ በሽሽቅ ነው ያዙት እንጂ ምንም ማንም በአባታችንን ለማስበ የአባታችንን ፖለቲካ ሊሰሩባቸው ዮኒ ማኛን ያቅማል። የእኔ በጣም ከባድ ሚዛኔ በጣም እንቅልፍ ማሳጣ ሰው ለእኔ አቅም አለኝ።